ይቅርታ እንጠይቃለን ለዚህ በጣም ሌላው የዛን ዕለት የተፈጠረው ነገር እነዚህ ልጆች ጠበኞች ናቸው ተብሎ ሲመጣ ቪዲዮውን ቼክ ማድረግ ይቻላል መማር ወላሂ ነው ምልሽ ኢቨን ምን እንዳልኩኝ ልንገርሽ እኔ በራሴ እኛ ምንም አይነት ታሪክ መስማት አንፈልግም ያለፈ አልፏል የሆነው ሆኗል ይቅርታ ታሪኩን ኢቭን አልሰማውም። መማር ይሄንን ስል ማንም የማንንም ገበና እንዲያወጣ ስለማልፈልግ ነው። የሰው ልጅ አብሮ ስላሳለፈ ነው ግጭት ላይ የሚደርሰው። ከመሬት ተነስቶ የሚጋጭ ሰው የለም። የሆነ ያሳለፉት ጥሩ ነገር አለ፣ መጥፎ ነገር አለ። የሆነ ሰዓት ላይ ተጋጩ። ያንን ሂስትሪ መስማት አንፈልግም፣ ግን እንደ ሰውነታችን እህትማማቾች አትጣሉም ተታረቁ። እንደ ታላቅ፣ እንደ እናት፣ እንደ እህት እኔ ነበርኩ። ሳር ያለች ሌሎች እህቶቻችንም አሉ፣ ኑ አልን። ያችኛዋ ብሶቷን አሰማች። እችኛዋ ደግሞ ከመጣ ለረጅም ሰዓት ጠብቀናት ነው ሲጀመር። ከመጣች በኋላ እኔ ጠብ የለኝም፣ ምንም የለም፣ ምንም የለም አለች። ከሆነ እሺ ብለን የዘጋ ነው። ወዲያው እሱ ገባ፣ ገብቶ ወርዶ ነበረ። ያው የሴቶች ጉዳይ ነው፣ ወንድ አያስፈልግም በሚል ከዛ በኋላ ደግሞ ገባ። ከገባ በኋላ የማንም ቦዘኔ ተሰብስቦ በጣም የሚያሳፍር ንግግር። እኔ ህፃን ልጅ አይደለሁ፣ እኩያቸውም አይደለሁ። እንደ ታላቅ ግን ጠርቼ ያነጋገርኩት ሰው ቀና ብሎ ማንነቴን አያውቅ፣ ምንነቴን አያውቅ፣ እንዲህ እንዲህ ብሎ መሳደብ አይችልም። ይቅርታ፣ ማንን ነው ቦዘን የምትለው? ማን ስራ ፈታለ? እዚህ ጋ ቁም ነገር እኮ ልንሰራ ነበር፣ የጠራ ነው አደለ? ማስታረቅ እኮ ከምንም በላይ ትልቅ ነገር ነው፣ ሁለት ሰዎችን ማስታረቅ ለሚገባው ማለት ነው። አንድ ሁለት አንድ ሁለት ያላለው ነገር የለም። ወጣ ሄዶ እሷ ቤት ገብቶ የማይለው ታሪክ የለም። አንቺ ሺሻ የምታጨሽበት አተሽ ሚዲያ ላይ እያጨሽ እንደዚህ እንደዚህ እንደዚህ። ወዲያው ደግሞ የራሳችን የሆኑ ሰዎች ስለሱ ማንነት ላኩ። እኔ ደፍሬ ያንን ሁሉ ስናገር እያንዳንዱን መረጃ ልክልሻለሁ። ባለትዳር የሰው ብር የሰው ገንዘብን የበላ መረጃ እልክልሻለሁ። ይሄን ስናገር መናገር የማልፈልገውን ነገር ሰው አንቺ የነሱ የስንት ታላቅልሽ እንዴት እንዴት እናገር ያልሽ ላለው ንግግር መልስ ለመስጠት ነው። የተበላች ደም የምታለቅስ ልጅ አገናኝሻለሁ። ባለትዳር የልጅ አባት ሆኖ እዚህ ጋር ደግሞ ለእሷ ጠበቃ ሆኖ ሲናገር ነውር ነው። የሰው ልጅ ማንን እራሱን ነው የሚያስከብረው። ተከብሮ ሲገኝ ነው ላከብረው የምችለው። መቶ፣ እኔን ለመሳደብ በምንም ነገር በቂ አይደለም። ሞኔት እኔ አንድ ነገር ልናገር፣ በጣም ይቅርታ እንትን እንዳንል እያሰፋ ነው ስንሄድ እየሰፋ ነው ሚሄድ አጭ ሰው አቀማርጌ ስለተፈጠረው ነገር እናድርግና የተፈጠረውን እኮ ነው መማር ስናገር ስሳደብ፣ ሰበብ ኖሮኝ እንጂ አንድ የተከበረ ሰው መማር እዚህ ጋር እኮ ተነስቼ በምንም ሰበብ ልሰድብሽ አልችልም። ብትሳሳች እንኳን በሆነ ነገር እኔ ላይ ብትሳሳች አልደፍርሽም። መማር ይሄ ነገር ስህተት ነው ልሻለሁ። ይሄ ግን ማንነቱን የማያቅ ሰው መጥቶ አንቺ እንደዚህ አንቺ እንደዚህ ማናችንንም አልተወንም። ማናችንም ስህተት ልንሰራ እንችላለን። ግን የሚባል ነገር ወይም ሰው አስገብቶ በሽምግልና ንግግር አለ። በዛ ሰበብ ነው ያንን ሁሉ ክፉ እኔም የተናገርኩት ሳሪም የተናገረችው የድምፅ መረጃ የፎቶ መረጃ የምን ይዘን ነው። ግን መጀመሪያ እሱን ሳናቅ በወንድማችን ላይ ለተሳሳት ነው ስተት። አሁንም ደግሜ በጣም ይቅርታ ጠይቃለሁ። እሷ ግን አምናበት ቤቷ አስገብታ ስታሰድበን ቆይታ እኛ ላይ ስጠነው አጸፋ ለምን እንዳስቀየማት አላቅም። እኛ ያንን ሁሉ እንድንናገር ያደረገን ይሄ ነው መማር ሙኒት ግን ማሰብ ያለብን አንድ ነገር ያው አሁን ልትስማሙ ስለሆነ የመጣችሁት ብዙ ሰው አለ። ምናልባት በዛኔ ያልተነጋገራችሁት ቃላት አሁን ከወጣ ሰው እየሰማ ይበልጥ ሌላ ነገር እንዳይፈጠር፣ ለተፈጠረው ነገር በዛን ጊዜ አሁን ላይ ምንድነው ልናደርግ የምንችለው? ጥፋቱን አይተን እኛም ይቅርታ ተባብላችሁ እንድትሄዱ ነው። ሌላ ምንም ነገር የለውም። ሚስአንደርስታንዲንግ እንዳለ አሞራውና አማራው የሚል ሰው ተምታቶ ብናን ብላችኋል። መሬት ላይ ያለ ወንድማችንን አስቀይመናን የመጣው መሬት ላይ ያለው ወንድማችን አይደለም ይሄ ነው ብላችኋል። ግን አደሴም ታይም መሬት ላይ ያለውን ባይሆን ይሄኛው ሰው ቢሆን ሲገባ ተከባብራችሁ ብታወሩ እንደዛ ነገር ሀቱን ባይሆን ጥሩ ነበር። ከሆነ ደግሞ ያ ኢንሲደንት አሁን ሁለተኛ እንዳይፈጠር እሷን በመካከል ያ ነገር ቤቷን ከፍታ እንደዛ ስትነጋገሩ ለምን እንትን አለችኝ ለምን የሚለው ነገር ከተጣላችሁ ዘንድ ነው። ቤት ሲከፈት እርቅ እስካልተፈጸመ ድረስ ማንም ቤት ሲከፍት ሹ ይነሳል። ሲነሳ የነገር መለዋወጥ ይመጣል። እና ሳሬ እስኪ ወደ ሳሬ ሂድና፣ ሙኒት እዚህ ላይ ያዥ። አንተ ጋር ጨምር አንድ ነገር። ሰዎች ከተጋጩ በኋላ የሚፈጠሩ ነገሮች አሉ። ከሚፈጠሩት ነገሮች በሁለቱም ወገን ብዙ ነገር ሰምተናል፣ ሪከርድ የተደረገ ለእኔም ለሚኪም ብዙ ይላክልን ነበረ እና ከተጋጫችሁ በኋላ ለተፈጠረው ነገር ሰው ከተጣላ በኋላ ምንም ቢወራወር የሚገርም ነገር የለውም። ለምን ኦልሬዲ ተጣልተዋል። ከዛ በፊት ግን እንዴት ነበር የተፈጠረው እና መስማማት ያለባቸውን ነገሮች ላይ ታርጌት አድርገን እናውራ፣ ሌላ ነገር እንዳይጨማመር። እኔ አሁን ትንሿንም እጠይቃለሁ። ትንሿ ብዙ እንዳየዋት ከሆነ ሀሳቧን መግለጽ እኔ አንቺን ዝቅ ላረግሽ ሳይሆን ሀሳብሽን መግለጽ እማትቺ ልጅ ከሆንሽ አም ዊሊንግ ሌላ ሰው ለማስገባት አንቺን እኔ ሀሳቤን ይናገርልኛል የምትዩ ሰው ካለ መግባት ይችላል። እሽ ትንሿዬ፣ ሀሳቤን እኔ የምፈልገውን ነገር ሊናገሩልኝ ይችላሉ የምትዩ ሰው ካለ ብቻሽን ስለሆንሽ ማለት ነው። አማራው ቢመጣ ደስ ያው እዚህ እናንተ እና አክብሬን የመጣው ሲጀመር ካለሱ ያለ እዛ ደግሞ የሰው ፐርሰናልቲ እዚ ላይ መናገር የሌለባት ነው የምትናገረው። ሲጀመር ደግሞ ሽ ትንሿ ሆልዶን እንደዚህ አይነት ኢንፎርሜሽኖች እየደረሱ ነበረ ነው። ስለዚህ ያ ይድረሳት ማይድረሳትም በጠባ በተጣላችሁ መሰረት እንጂ ስለሰው እንትን እዚጋ እንትን ማለት የለባትም። ሲቀጥል ደግሞ እኔ የመጣሁት እሱ ስለማይመጣ አሁን በቃ አይቻልም ለማለት ነው የመጣሁት እኔ ምንም ያለሱ መሆን ስለሌለበት ማለት ነው። እና ስለሌላ ፐርሰናሊ ማውራት ደግሞ አይጠበቅባትም። መጠየቅ ካለብኝ ራሴ እንጂ እሷ ምንም አያገባትም። በቃ እሺ፣ እውነት ነው፣ እሱን እንቀበላለን። ስለሌላው ነገር ወጣች እንደ ነግቢ ነግቢ እኔ ግን አማራው ወንድማችን እንደው ብትሸመገለን እና ብትመጣ አንተ ማውረተህ ለእሷም ለትንሿም በቃ ቀለል እንድላት። አሁን አንተ በለለህበት ስህተቱ ማንኛው ነው፣ ትክክለኛው ማንኛው ነው የሚለው ነገር ግራ እያጋባት ነው እና እሷንም ተረርተህ መተህ ቅርታ ተባብላችሁ ነገሩ የምዘጋው መልካም ነው። እኔ ብዙ የተካበደ ነገር አይታየኝም። ከዚህ በንግግር መሀል ተቀያይማችኋል። በቃ ይህን ስለመሰለ ይሄን ነው። ይቅርታ ይቅርታ፣ ይሄ ነው ያለው ነገር ሌላ ምንም ነገር የለውም እኮ። አንዴ የዛኔ ገብታችሁ ተነጋግራችኋል። አሁን ሌላ ሁለተኛ ነገር መነጋገር አይጠበቅባችሁም እና ትንሿ ተመለሺ፣ የምትፈልጊው ሰው ካለ እንዲገባልሽና እንዳትረዳለሽ አሁንም መማር እንዳላችሁ ሰው አስገቢ። ካልሆነ ግን አሁን አንቺ ብቻ መታረቅም፣ እኔ ምናልባት እሱ ልጁ በዚህ ደረጃ እንትን ካለ ሌላ ነገር እንታይም ባይልባችሁ ስትረሽ ባያደረግ ነገሩ መማር፣ እኔም እንደዛ ነው ምለው። ትንሿ ነይ ግቢና፣ እኔ አንቺን በደንብ ሀሳብሽን ላይ የነበረ ሰው እዛ ያለ ሰው ካለ በደንብ ይግባና ያስረዳል ለምን ይህ ነው ብቻዋን ስለሆነች አማራው እሱ ስለሌለ እንደዚህ አይነት ነገር ቢኖር አሪፍ ነው ብዬ አስባለሁ። መናገር ይቻላል። ስለዚህ ነገሩን ባታሰፉት ደስ ይለናል። ትንሿ ተመለሽ፣ እኛ እናንተን ብለን ነው እዚህ ተቀመጥ ነው በማለሽ እና እህቶች ጋ ተርቅስ ከዚህ በኋላ ላትደራረሱ ከፈለጋችሁ፣ ካልሆነ ደግሞ በይቅርታ እንደነበረው እንደድሮ ደግሞ አንድ አይነት ስራ የምትሰሩ ሰዎች አንዳንድ ጊዜ ከስተመር ሸር መደራሪያ ጥሩ ነገር መነጋገር አለና፣ ተመለሽ ሲስተር። እሺ ትንሽ ዋየ ግርድሯ የምትል ልጅ ካየሽ አስገቢልኛለ። ሌላኔን አስገቢያታት፣ ልጅ ልታይኛለችኮ ቅድም ጀምሬ ላስገባት ነበረ። ሉ ነይ ግቢ ሰላም እንዴት ናችሁ ቤተሰብ? እንኳን ደህና መጣሽ። ሰላም ነው። እንኳን ደህና ቆያችሁኝ። ሰላም ነው። እንዴት ነው። ትንሿ አልመጣችም? እንግዲህ ከፈቀደች ነው። እንግዲህ ደስ የሚላት ከሆነ ነው የምናወራው። እናንተ ናችሁ የምንፈልጋችሁ እኮ። እሷ እንድታመጡልን ነው አይ እሷም ትምጣና። ትንሿማ ገና ቅድም ነው መማር ስትገባ ጠየኳት። እሺ ብላ ከላይ ወጣች። ያው ስትመጣ ደግሞ እሷ መጣ ነው ግን። አዎ እኔም እንደውም እንደማትመጣ ነው ኢንፎርሜሽን የደረሰኝ የነበረው፣ እና ስትመጣ እንደውም ደስ ብሎኛል ስለመጣች እሱም አማራው አይመጣም እኮ የቀላል ነገር እኮ ነው። እንኳን አይደለም ይሄንን፣ ሌላ ስንት ሰው ተጣልቶ ስንት ተሰዳድቦ ተዘቃዝቆ ይታረቅል። እንዲ እንኳን አይደለም ለዚህ ለቀላሉ ነገር፣ እስኪ እንደሱ ነገሪያቸው። እስኪ ኤልኝ ጥሩ ነው ሳብሽ ያ ያ ደውይላት፣ ስልክ ይኖርሻል፣ ደውይላት። ና ምክንያቱም ረኒ ስልክ የለኝም እንግዲህ አለች እኮ። እዚህ ትኖራለች ትንሿ። ግቢና፣ ማውራት የምትፈልጊውን ጥያቄ መጠየቅ የምትጠይቂና ይቅርታ መባባል ጥሩ ነው። የሰው ልጅ ከዚህ በላይ ይነጋገራል። ከዚህ በላይ ብዙ ነገሮች ይደረሳል ማለት ነው። በይቅርታ ይታለፋል። ካሳ የሚያስፈልግ ከሆነ ነገር ቀልካሳል። ምን ችግር አለው። የሚዲያ ሰው እስከሆነ ድረስ እኔ ጋ ነው አሁን እኔ እንደዚህ ነገሩን ጀምሮ መውጣት ሌላ ማስፋት እና ሌላ ነገር ይመስለኛል። እና ሚኪዬ፣ አንድ ነገር ለኛ ብትፈቅዱ፣ ለኔ ስፔሻሊ ብትፈቅዱልኝ እኛ የመጣንበት ሰበብ እዚህ ጋር ጥፋታችንን ይቅርታ ለመጠየቅ ነው። ገባኝ። ያንንም ደግሞ ጥፋታችን ምን እንደሆነ ነገ እኮ ሚኪ በተሳሳተ ሰው ላይ ለዛኛው የታሰበውን እዚኛው ወንድማችን ላይ በማድረጋችን ነው ይቅርታ ለመጠየቅ የመጣ ነው። ቁጭ ባልንበት የተሰድብ ነው እኛ ነን። እነሱን የሚቅርታ ለመጠየቅ አልመጣንም። እኔ ስፔሻሊ ሳራ ራሷን ወክላ መናገር ትችላለች፣ ግን እኔ አክብሬያችሁ እዚ ጋ የመጣሁት የተሳሳተ ሰው የተሳሳተ ንግግር ስለተናገርኩኝ ነው። ማንም በተናደደ ሰዓት ደግሞ ማንንም አይመርቅም። መቶ እሱ ነው የጀመረው ምላሹን ሰጥቻለሁ እና እሷንም ላይ ብሎ ማስገደድ አያስፈልግም። ለፈጠርኩት ስህተት ወይም እኛ ጋር ለተፈጠረው ስህተት ፎቶውን በተመለከተ አሁንም ድጋሚ ወላሂ ነው የምላችሁ ኢብን እያስፈለግኩት ነው። በጣም ይቅርታ ጠይቃለሁ፣ ጠይቀናል። የእሷ መምጣትም አስፈላጊ አይደለም። ከእሷም ጋር ይቅር ለመባባል አይደለም፣ ነገሩን ማስረዳት ስላለብንና ይቅርታ የሚገባውን ሰው ይቅርታ ለመጠየቅ ነው። እና ይሄ የሚያጨናንቅ ነገር አይደለም። የሚያደራርሰን ነገር አይደለምልሽ። ምን አለ መሰለሽ፣ እኔ ማለት እኔ ቤቴን የምከፍተው ይቅርታ ስላልሽ፣ በጣም ትልቅ ክብር ነው ያለኝ። አዎ፣ የተሳሳተ ኢንፎርሜሽን ነበረ። ተሳሳተ ሰው ፎቶ ተለጥፎ ተሰድቧል። አሞራውን ይቅርታ ጠይቃለች። እኛ ደግሞ ከአሞራውን ይቅርታ ከመባሉ ባሻገር ደግሞ ሁለታችሁ ባላ የነበረውን ግጭት ሰላማዊ እንዲሆን ሰላም እንድትፈጥሩ ነው። በቃላት ውርውር ነው አይደል እንዴ? ጦርነት አልተማዘዛችሁም። ስለዚህ ምንድን ነው መስማማቱ፣ በጣም ቀላል ነገር ነው እኮ። አንደኛ እኔ አሁን አማራው ቢመጣ ደስ ይለኛል። ትንሿ ግን አክብረሽን መተሻል። ትንሿ እኔ በጣም ነው የምወድሽ፣ ማከብርሽ። ነይና ሰላም ፈጠሩ። እኛ ለሰላም ነው የመጣ ነው። እኔ በበኩሌ ሰላም ነው የሚያስደስተኝ። ምን ወዳችሁ ማከብራችሁ እህቶቼ ናችሁ። በሰላም ስራ የምትሰሩ ናችሁ። ሰላም ያለበት ስራ እንድትሰሩም ስለምፈልግም፣ እንደዚህ በተለይ ተመሳሳይ አካባቢ ያላችሁ ሰዎች፣ ንግድ ላይ ያላችሁ ሰዎች በዚህ ልክ እንደዚህ መቃረንም ስለሌለባችሁ፣ በጣም እናከብራችኋለን፣ እንወዳችኋለን። እኛም እኮ ይህን ፕሮግራም ያሰብነው እኔና ሚኪ ስለምንወዳችሁ ስለምናከብራችሁ፣ በቃ ይህን ተረድታችሁ ለመስማማት ለሰላም እጃችሁን ዘርጉ በሁለታችሁ። ሳሪም ደግሞ ሀሳብ አልሰጠችም። ሳሪ ሀሳብሽን ስጭን። ትንሿ ነይ ትንሿ ተመለሺ። በመሰረቱ እስካሁንም አይቆይም ነበር፣ መማርም ሳይመቻቀር ሳሪ ባለፈው ሼር ሲታደረግልኝ ጥቼ ነበር። አይታችኋል። ለዛሬ የቀጠርናችሁ እንድትስማሙ ነው፣ ለሌላ አደለ። እናንተም ስትነጋገሩ ክፉ ደጉን ለመስማት አለ እሱ ደግሞ ያስጠላል። በተለይ አሁን ያለንበትም ሁኔታ ይህንን አያስተናግድም። ሌላ ብዙ አጀንዳ አለን። ሌላ አሳሳቢ ብዙ ነገር አለን። ያው እንደምታውቁት ነው። አሁን ግን እናንተ ሁላችሁም የኛ ናችሁ ብለን አክብረን ከመጣን ለእኛም ስትሉ ማሰብ አለባችሁ። ይ ማሰቡ ትንሿ ተመለሽ። ሳሪ እስከዛው ስትናገሪ ያው ለእርቅ የሚሆን ነገር መወርወር ነው። ሁላችሁም በኩል የምንፈልገው አደራ መማር። ያመሰግናለሁ ቤትሽን ስለከፈች እንደውም ሚኪ አመሰግናለሁ። ሲቀጥል እኔ ከማንም ጸብ የለኝም፣ ጸብም አልፈጠርኩም ለማስታረቅ መጣው ነጽህ ተናገረች። መጡ ሊታረቁ ሲሉ እሱ ገባ። አይታችኋል ቮይሱን። አከብርሻለሁ ሳሬ አንቺን ነገር ግን ማንም ቦዘኔ ሲል ሙኒት ብድግ አድርጋ ተናገረች። የተናገረችው ምክንያት ማንም ቦዘኔ ብሎ ስላለ ነው እንጂ ለሌላ አይደለም። ከዛ አስወረድ ነው። ትንሿ መጣች አልተጣላውም ስትል ያስወረድኳትን ካልተጣላሽ ብዬ ከዛ በኋላ የተፈጠረው ነገር ነው። ነገር ያመጣው በበነገታው እሱ ሲሳደብ ስለነበረ ያንን ነገርኛ ስናይ ሞኒት እንደውም ቀራጭኛ አለችና ከስተመር ስለመጣ ሳሪ እስከምትመለስ ትንሽ ወዬ። አንዴ ከገባሽ አትውጪ። እዚሁ ተቻችላችሁ አውርታችሁ መጨረሻውን ነገር አይተሽ ነው የምትወርጅ። ባክሽን አትውረጅ፣ ሁለተኛ እንዳውርጅ እኔ ምንም ነገር ምን አደርጋለሁ። አይዞሽ በቃ ችግር የለውም። ትንሿ ግን ማለት ነው ትንሿ እኔ ጥያቄ አለኝ ማለት ነው ለአንቺ። ለምንድን ነው ችግራችሁን ፈታችሁ ለምን ተስማምታችሁ አትኖሩም? ለምን አትሰሪም ስራሽን ከት ከወንድሞች ጋር ተስማምታችሁ እንደሆነ አሁንም እኮ ተሰሪያለሽ። ግን ደግሞ መታረቅ አለባችሁ የሰው ልጅ። ቆይ አንዴ እኔ ላውራና ከዛ ታወሪያለሽ። እኔ እናንተ ታረቆ አታረቁ፣ እኔ አያገባኝም። ግን እንደ እኔ እንደ እሌን እንደማስበው ከሆነ ግን ከዚህም በላይ ጸብ ይፈጠራል። ከዚህም በላይ ብዙ ነገር ሊባባል ይችላል። ሰው ይታረቃል፣ ይቅርታ ይታለፋል። እንደ እኔ ከሁሉም ከወቶች ጋር ታርቀሽ በሰላም በፍቅር እነሱ ደግሞ ትልቅ ናቸው ታውቂያለሽ። ባለፈው የጠሩሽ ጊዜ እኔ ነኝ የተቆጥች እነሱ ሳሪ፣ ትልቅ እህትሽ እንደዚህ ጠርታሽ መሄድ አለብሽ ብዬ ወሰድኩሽ። ታስታውሻለሽ። አሁንም ቢሆን እንደ ሰው እንደ ትንሽነትሽ ዝቅ ብለሽ ታርቃችሁ ስሪ ስራሽን ከወንድሞችሽ ጋ ማንም ሰው ከቤት የመጣ ኮሚኒቲ ሲሰጥሽ በዛ ኮሚኒቲ ተነሳ መሰዳደብ ምናምን ከሚሆን ተስማምተሽ ስሪ ብዬ አስባለሁ እንደኔ ከዛ ውጭ ግን እኔ ጥያቄያችን የነበረም ከበፊትም ስለ እናንተ ፐርሰናሊ ፀብ ሳይሆን ስለ አሞራው ምድር ላይ ስላለው ስለ ጀግነው ስለ አሞራው የተናገሩበትን መንገድ በዛ ነው እኛም ሁላችሁም ተቆጥተናል ምክንያቱም ምድር ላይ ያለ ሰው እንደ ግለሰብ ሲሰደብ በዛ ተቀይመናል። እሱን ደግሞ ይቅርታ እየጠየቁ ነው። እሱን እንቀበላለን። እኔ አልታረቅም፣ አሞሮ አማራው ባለቤቴ ካልመጣ እኔ አልታረቅም የምትይ እሱን የሚያዋጣችሁ እናንተ ታውቃላችሁ። ግን እንደኔ ከህት ከወንድሞች ጋር ታረቂ። ከመጀመሪያ የመጣበት ጸቡ የመጣበት ጀመረሽ ፍቺ ታረቁ። ከዛ ያችን ምትሽ ናት። አብራችሁ በልታች ጠጣችኋል። እነሱም እዚህ ሚዲያ ለበነስ በዛ የመጣ ነው ከነሱ ጋር የጣላሽው ስለዚህ ታረቂ። በአንቺ ሀሳብ እስማማለሁ። ይሄ ተስማሙ። ትንሿዬ አስተውይ። ለአውራ ለሰላም መጣ፣ ለሰላም አባረውም ይመጣል፣ ይስማማል። እሱም ቢሆን እንስማማለን። ልጨርስ መማሪ። እሺ ሳርዬ፣ በቤቴ ስለተፈጠረው ማለት ነው። ከዛ በበነገታው ያየነውን ስድብ ስናይ፣ ሙኒት እኔ ጋ ስለነበረች ሙኒት የተሳደበውን ቅረጭ ቅረጫ አለች፣ እና ዜድን እየተሳደበሽ ሙኒት ቀረጸሽ። ከዛ ለጥፊ ብለን አልናት። ለጥፊ ያልናት ምንድን ነው? ከዛ በፊት ፎቶ ተለጥፎ ስለነበረ ነው ለጥፊ ያልናት። እሱ መሆኑን ምናምን አላወቅ ነው። እኛ የተሳደብነው መቶ የሰደበንን ሰው ነው እንጂ ምድር ላይ ያለውን አይደለም። በቤቴም ይቅርታ ጠይቃለሁ። አሁንም ይቅርታ ጠይቃለሁ። ምክንያቱም እሱን ይቅርታ የምጠይቅበት እኔ ምክንያት ስላለኝ ነው። ምንም አይነት ነገር ባልተፈጠረ ፎቶው ተለጥፎ በእኛ ምክንያት ይሄንን ስለሆነ አሁንም ደግሜ ደጋግሜ እሱን ይቅርታ ጠይቃለሁ። እኛ ባልነው ነገር ፎቶውን በተለይ ዜድ ከለጠፈችው በኋላ መማር በጣም ሲዘዋወር ነበረ። ከዛ በኋላ ይሄንን ነገር ፎቶውን ማናወጣው ለምትሉ በተአምር ፎቶውን እኛ ሌላ ፔጅ ላይ ያገኘነው ይሄው፣ አለ፣ እዚህ ጋ አለ። እኛም ልከነው ለሚኪ፣ ለአንቺም ልክ ይልሻለሁ ማን ቀድሞ እንደ ፖስት ከዛ ዜድን አስጠፋናት። እንደገና ዜድን በቤታችን መታ፣ ይቅርታ ጠየቀች። በሚሊየን የሚቆጠር ጊዜ ይቅርታ እሱን እንጠይቀዋለሁ። ምንም ችግር የለብኝም። ምንም ምክንያቱ በኛ ምክንያት እሱ እንዲሰደብ እንዲነገር አንፈልግም። እንደውም ኛ መሰተር ሲገባል በኋላ ግን መጨረሻ ላይ ምን ወጣ መሰልሽ፣ ስናወራ ሳሪ፣ እናንተ እኮ ያስለጠፋችሁት ሰው ይሄ አይደለም። አሞራው ማለት ምድር ላይ ያለው ይሄ ነው። የእሷ ባለቤት ደግሞ ይሄ ነው ተብሎ ከነ ቮይስ ከነ ፎቶ የኛ ልጆች ታውቂያቸዋለሽ ብዙ ጊዜ ወሬ ያመልጣቸውን ላኩልን። እንዴ አለን፣ እንደዚህ ነው እንዴ? አዎ እሺ በቃ ይቅርታ ሚኪ መጣ ይቅርታ ጠየቀን። ፎቶም አለ ልኬልሻለሁ፣ ድምፅም አለ ልኬላችኋለሁ። ለውላችሁም አለቀ። ከዛ በኋላ የተፈጠረው ነገርን እንግዲህ ወደ ትንሿ ስመጣ መጀመሪያም ጸቤ ከትንሿ ጋር አልነበረም መጨረሻም ጸቤ ከትንሿ ጋር አልነበረም። በኋላ መጨረሻ እያወራን እያለ ሚኪ ማንችም ተውቶ ካላችሁ በኋላ ማለት ነው። ምን ተደረገ መሰለሽ መሲ መጣች። መሲ ብርጅስቶ መጣች። እንግዲህ አወደኛ የተነሳበት ምክንያት ማለት ነው። ወደኔ እኔ በነገራችሁ ላይ መማር አንድ ነገር ልንገርሽ እኔ ለጎጠኛ ምናምን ቦታ የለኝም። እንደ አማራ አማራ ኩሩ አማራ ነኝ፣ እንደ ጎንደርም ጎንደሬ ነኝ፣ እንደ ወሎ ወሎ ነኝ። እኔ ችግር የለብኝም። ለዚህ ቦታ የለኝም። ቲፎዞ ምናምን አያስፈልገኝም። ነገር ግን የተሰደበችው ትንሿ ሆና ሳለ የጎንደር ሕዝብ ለምን አሰደብሽ ተብሎ ሲባል እኔ ጎንደሬ ነው። ትንሿን ከሰደበቻ ደግሞ ትንሿ ትመልስላት። ግን መሲ መታ የተናገረችው እዛው ላይ ብላይ፣ አንቺ ጥንብ ትግሬ አለችኝ፣ እቤቷ ያለሽ ልጅ ብላ ያንን ነገር ቃል አወጣሽ ተናገረች። ነገር ግን መሲ መታ አሁንም መሲ መታ ትንሿን ይቅርታ ጠይቃለች። አዎ እኔ ይህን የተናገርኩት አንቺ ላይ አልነበረም፣ ነገር ግን አንቺን ከመሰለሽ ይቅርታ ጠይቃል። አበቃ እኔ አይገናኘኝም፣ አይመለከተኝም፣ አያገባኝም። መስደብ ከፈለግኩ ትንሿን እኔ እሰድባታለሁ። ምንም መሲ እንድትሰድባት እራሱ ቦታ አልሰጥም። ከዛ ውጭ ግን አሁንም ደገምኩም ደጋገምኩም እኔ ይቅርታ መጠየቅ የምፈልገው መማርጌ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምድር ላይ ላለው ለወንድማችን ብቻና ብቻ ነው። አበቃ ጨርሻለሁ። አመሰግናለሁ። ያስቀየምኩት ሰው ካለ ያስከፋሁት ሰው ካለ ምናልባት በን ያዘነ ካለው፣ በጣም ይቅርታ በጣም ይቅርታ በጣም ይቅርታ። ትንሿም ይቅርታ፣ ባሏም ይቅርታ፣ ማንኛውም ሰው ይቅርታ። ከነሱ በላይ ግን ምድር ላይ ያለው ምድር ላይ ያለውን ሰውዬ እኛ በኛ ምክንያት ስላሰደብ ነው ይቅርታ። ጨርሻለው፣ መልማርዬ አመሰግናለሁ። ከዚህ በኋላም አላውራ። በቤት ነገር የተፈጠረው ይሄ ነው አበቃ። ለትንሿ ነው ድል የምንሰጠው። ትንሿ የተፈጠረውን ነገር እየነገረች ነው እያስረዳች ነው፣ መሬት ላይ ያለ ሰውና ና ደግሞ ያንቺ ባለቤት የተባለው ሰው አንድ አይደለም እና ያ መስሎ የተለጠፈው ፎቶ በዚህ በስህተት ሆኖ ይሄ ሆኗል። ለዚህም ግን ይቅርታ እያሉች ነው እና አንቺ የምትይው ነገር በይና፣ መጨረሻው ነገር ጠር እናድርገው ብዙ አማራውም ስለሌለ እዚህም ሚዲያው ላይ አሁን የምናወራበት ላይ አንቺም እየሰማች ነው ላንች ንስሽ መድረኩን እና አውሪ የልብሽን በደንብ የምትውን ነገር እንስማሻንችን። ለምሳሌ መሬት ላይ ያለውን ሰው ተሰደበ ተብሎ ፎቶ ሲለጠፍ ይሄ እንዴት ለምን ይሆናል? ይሄ ማለት ይሄ አይደለም ብላችሁ ፎቶው መጀመሪያ ላይ እንደዚህ እንደዚህ ሊሆን ቻለ። ለምንድነው እንደዛ የሆነው? ምክንያቱም ሁሉም ሰው አሞታለን እኔም አሞኛ መሬት ላይ ያለ ሰው መሰደብ የለበትም ማንም ሰው ምክንያቱም በማንኛው ደቂቃ እንደሚወርቅ የማናውቀው ወንድማችሁ በዛ ደረጃ እሱ ነው ተብሎ ሲለጠፍ ነው፣ ይሄ አይደለም ይሄ የተባለው ይሄ ነው ይሄ የተባለው ይሄ ነው ብላችሁ በጊዜው ብትናገሩ ምን ችግር ነበረው? ስለዚህ አሁን እነሱ ለዛም ቢሆን ይቅርታኛ ስላልመሰልን ነው እያሉ ነው። አይ ውሸታችሁን ነው እያወቃችሁን የሰደባችሁትን እምትይው ከሆነ አሁን ቻለንጅ አርጋቸው። ካልሆነ ምንም እምትይው ነገር ከሌለሽ እንግዲህ ምናልባት ሙኒትና መማር ተነጋግረው ከዛ በኋላ ወደቅርታ ነው ምናል። ትንሿ አንቺ ማውራት ካልች ጠይቃለሁ። ፎቶ ከመጀመሪያው ጀምረው የአማራው ፎቶ እንዳልሆነ ያውቃሉ አያውቁም? ሲቀጥል ፎቶውን ከየት አገኙት የሚለውን እኔ ማወቅ ፈልጋለሁ። የአማራው ፎቶ አንቺ ትንሿ፣ የአማራው ፎቶ እንዳልሆነ ያውቁ ነበር አያውቁም? ሲቀጥል ያን ፎቶ ከየት አመጡት? እኔ አላቅም የሰልች ቲክቶክ ተጠቃሚ እንደሆን አላቅም። ግን አንቺ በአንቺ እንትን ብለሽ አሰደብሽው ነው ሲሉ የነበረ ኮሜንተሮች ነገራችን ላይ ይህ ልናገር እዚህ ጋር እዚህ ጋር አጋጣሚ ሆኖ ቪዲዮ ተሰርቶ ነበር፣ ስለ ትንሿ። የሆነ ሰው ስም አልጠራም፣ እዚህ ጋር ቪዲዮ ሰርቶ እንደምን ተፈጠረ ብዬ ትንሿ ኔክስት ስክሮል ሳደርግ ትንሿ መጣችልኝ እና ገብቼ ስጠይቃት አሰደብሽ እየተባልኩ ነው እኔ እኔ አይደለሁም ያወጣሁት ብላ

በኋላ ግን ስለ አሞራው ሲወራ ጠይቅናታል። ትንሿን ማለት ነው። ማን ነው አማራው ነው ወይስ አሞራው ነው? ማን ሰጠው ፎቶውን ብለን ማለት ነው። ሲቀጥል ደግሞ ሳርዬ ከይቅርታ ጋር እኔ ወድሻለሁ፣ አከብርሻለሁ የነበረው የጋን ጊዜም ትንሿ እንድትመጣ አድርጊያለሁ። መጣም ነበር ጁዬ፣ እንደውም ኮሜንት ላይ አምጫት ብላኝ ሂጄ አምጥቻታለሁ። ከዛ በኋላ ግን እኔ ቅር ያለኝን ነገር እናገራለሁ። እንደ ሁላችንም እንደ ጅምላ ስለሆነ የተሰደብ ነው መሲ እኔ ነበርኩኝ ከትንሿ ቤት ነገሩ ከተፈጠረ በኋላ አንድ ቀን እንደው መድሃኒዓለምን ስሟን የጠራ ሰው የለም፣ ትዝም ያለው ሰው የለም። መሲ ብርስ ማለት ነው ማንም የጠራት የለም። እና ሁላችንም ነው እንደዛ የተሳደበችው ማለት ነው። እና ለምንድን ነው መረጃ አላት ወይ ታምጣ። መረጃ ካላት መረጃን ካላት ታምጣና ይቅርታ እንጠይቃታለን። ከዛ ውጭ ግን እኛን እንደ ግለሰብ እንደዚህ አንቋሾ መሳደብ ምናምን ያ ሁሉ ለምን አስፈለገ? ነው ሳሪ የኔ ወድሻ ያለው አከብርሻ ያለው፣ ትንሽ ግን ያ ቅር ብሎኛል። ሁለተኛው በአሞራው ሁላችንም የጎንደር ልጆች ተከፍተናል በጣም። ሲቀጥል ከየት መጣ ይሄ የታጋይ ፎቶ ነው? ማን አመጣው? እንዴት ወጣ? ማን የሰጣችሁ? በዛ ልክስ መሳደብስ ምን አስፈለገ የሚሉ አስቆጥቶናል። ታጋይና ግለሰብ ይለያያል። እኔ ሳራ ላይ ያለው ደግሞ ሪከርድ ሲያደርጉ ያወጡላችኋል ታወጣላችኋል፣ ዘድ የሚል ሪከርድ ስለደረሰኝ ነው ሳሪ ናት ያልኩት። ሳሪ ቢዝነሽ መሰለኝ። የአሞራውን ፎቶ የአማራውን ያወጣው ሰው ማነው የሰጣችሁ? ምሳሌ የማንን የአሞራው ፎቶ ተብሎ መሬት ላይ ያለውና መሬት ላይ ያለውን ወንድማችንን ፎቶ የአማራውን ተብሎ የሰጠው የአሞራውን ፎቶ ማን ነው ያመጣው? ማን ነው ያመጣው? ከመጀመሪያው ከየት መጣ ይሄው እዚህ ጋ እሱ እኮ አይደለም ፎቶ የሰጠን። ተለጥፎ እዚህ ፔጅ ላይ አገኘን ይሆናል። ላሳይ፣ ይኸውልህ መጀመሪያ ባሏ ተብሎ የተለጠፈው ሚኪ ልኪ ልለው ፔጁን እኮ ላክሁልህ። መጀመሪያ የተለጠፈበት ፔጅ ይሄ ነው ብዬ ላክሁልህ። እዚህ ጋ እናንተ በፊት በሌላ ፔጅ ነበር ያገኛችሁት ማለት ነው? አዎ፣ ከዛ ዜድ አነሳችን ሞኒት ሼር አደረገችላትና ሼር ሞኒት ሼር አደረገችላትና ይሄ ነው ባሏ ሚስት የሚል አለ እዛ ጋር ያንን ፔጅ። እንኪ በዚህ ፖስትቺ ብላ ሙኒት ልክ ይላታለሁ ብላ እኮ በቀደምም ተናግራለች። አሏ አሸችው ግን መጀመሪያ የተለጠፈው ይሄው እዚህ ፔጅ ላይ ነው። እኔ ያሳይቻለሁ እዚህ ጋር የፔጁን ስም ንገሪያቸውና ለኔም ትንሿም ትንሹዋም ስሙና። ከዛ ፔጅ ላይ ነው መሬት ላይ ያለው ወንድማችን ፎቶ የተገኘው። የተባለው ደግሞ የትንሿ ባል ነው ነው ተብሎ ነው የተነጠፈው። ነው ዳስ ሜስ ምሳሌ ደሳ ነው ጀመረው ዛሬ ይሄው ይኸው ባልና ሚስት አለ አለማምን የእናንተ መብት ነው ከይቅርታ ጋር አለማምን ይላል አንት ና ይለኝ አያሳስብም በዛ የነጣጠፉት አሳያቸው ሳሪ አሳያቸው የነገሩ መነሻ እዛ ስለሆነ ነው በነገራችን ላይ ይሄው እዚህ ጋር ባልና ሚስት የሚል አለ ከዛ ደግሞ አሁን እንግዲህ ሳሪ ሳሪ የምትለው ከእኛ በፊት እኛ ከማየታችን በፊት ሌላ ቦታ ተገኘን፣ ዛ ነው። ሌላ ነገር የለው። እኛውንም ነገርኩሽ መማርዬ እኔ ይቅርታ የምጠይቀው